ተመልሼ መጥቻለሁ። ግን በጣም ለአንዳንዶቻችሁ በጣም ይቅርታ። አሁን በምናገረው ነገር በሌላ እንዳታዞሩብኝ፣ ሀይሚና ብሩኬ ፕራንክ ነው የሚሰሩት። እኔ በደንብ አድርጌ ልንገራችሁ ብዬ ነው። እዩላችሁ በቀደምም ነግሬያችሁ፣ ፕራንክ አይደለም፣ ፕራንክ አይደለም፣ ፕራንክ አይደለም፣ ፕራንክ ብለሽ እንዳታወሪ ብላችሁ ሁሉ ማስጠንቀቂያ ሰጥታችሁኛል። እነሱ ፕራንክ እየሰሩ ነው። እነሱ ቪዲዮ እየሰሩ ነው። ተነጋግረውም ሊሆን ይችላል። ሶ የዩቱብ ባህሪው ነው፣ ስራው ነው ምንም ማድረግ አቻለሁ ለአንዳንዶቻችሁ ደግሞ አሽቃባጮች ሀይሚን የብርኬን ስም ለማጥፋት ብላ የውሸት ቅንብ ብር ይዛ መጣች መለየት ከፈለገች ዝም ብለሽ አትለይም እንዲህ ዝም ብለሽ አታየውም ወይ ኧረ ትተውላችሁ መቼም አተውላችሁም መቼም ኧረ እሷ ልታስተዋት በልህ እንዲህ እንዲህ ብላችሁ ልታስተዋት አትተውም እሷ አይገርማችሁም ትናንትና ሀይሚ የመታረቅ ፈልጋ ነበር መጨረሻ ላይ ያለውን ፓርቲ እዩት። መጨረሻ አካባቢ ላይ ፍጥጥ ብላ ነበር እሷ። በቃ የሆነ ነገር እንዲላት ነበር በቃ። ወይ አቅፎ እንዲስማት ወይ ደግሞ ቀስ ብሎ በጸባይ የኔ ቅመም የኔ ቆንጅዬ ነስኪል አዋራሽ ምንድነው ነገሩ ብሎ እንዲጠይቃት ነበር የፈለገችው። ግን አልሆነም። እሷም እልውስጥ ገባች። ሂጂ ስላት አልሄድም አለች። እልውስጥ ገባች ታውቃላችሁ። እሱም ደግሞ አነጋገሩ ትላንትና ትክክል አይደለም። ማለቴ ያው ሂጂ የራስሽ ጉዳይ አይነት ነገር ሂጂ እነሱ ፕራንክ ነው የሚሰሩት፣ ግን ቪዲዮውን እንደ ሪል አድርጋችሁ ዩት፣ እንጂ ቪዲዮውን እንደ ሪል አድርጋችሁ እኛም እዚህ ጋር ስንናገር እነሱ ፕራንክ እየሰሩ ነው፣ ቪዲዮ እየሰሩ ነው። ግን እንደ ሪል አድርጋችሁ ዩት፣ አስቡት ቪዲዮውን እና ሀይሚ ላይ እንደዚህ አፋችሁን የምከፍቱ ሰዎች የውሸቅን ብብር ቋይ ቋይ ቋይ ቋይ ቋይ ብሩኬ። በጣም ይቅርታ ይሄን በማለቴ ማለት ነው። ይህልል የቻልኩት ለአንዳንዶች መልስ ስለሆነ ነው፣ ውዶቼ ብሩኬ እናውቀዋለን ሁላችንም። ይህን የሚያረግ ሰው አይደለም፣ ግን ቪዲዮ ላይ ግን ሊሆን ይችላል፣ ለቪዲዮ ለስራ ብለው ማለት ነው። በዛ ላይ ደግሞ እንዴ ብሩኬ እኮ ሰው እኮ ነው፣ ጉዶቼ መላእክ እኮ አይደለም። እንዴ ምኑ ናችሁ ነው? ቪዲዮውን በደንብ አርጋችሁ ይዩት። አስተማሪ ነው ፊልም የሚሰራው እዛ ጋ። እስኪ የፊልም ኢንዱስትሪዎች ይህን ይህን አቀነባብረው የሚሰሩት እኮ ህዝብን ለማስተማር ነው። እንዲህ አይነት ነገር አለ ለማለት ነው። እኛ ብሩኬን የምናየው ቪዲዮ ላይ ነው። ቪዲዮ ላይ ከሚያደርገው ለሃይሜ ካለው ክብር፣ ለሴት ልጅ ካለው ክብር፣ እናቱን እንዴት አድርጎ እንደሚወድ ብዙ ነገሩን ስለምናይ ብሩኬን እናምነዋለን። ግን እሳ ከቪዲዮ በስተጀርባ ያለውን ኑሯቸውን ህይወታቸውን አብረው የሚኖሩ ያሉት ሃይሜ እና እሱ ናቸው። ሶ የምታቀው ሃይሜ ናት። ገባችሁ? እና እራሱ ከዛ ፈጣሪ ከካሜራ ጀርባ ያለውን ሌላ ማንም ዝጋ ሚዲያ ላይ ወቶ የሚለፈልፈው ማንም ሊያውቅ አይችልም፣ ማንም በዛ ላይ ደግሞ ብሩኬ እኮ ማንቻችንም እኮ እኛ የሰው ልጆች ነን። ስህተት አያጣንም። ገባችሁ? ማንቻችንም ስህተት አያጣንም። በቃ የሰው ልጆች ነን። የሆነ ነገር ሊኖር ይችላል። ምንድን ነው እንዴ እኛ እኮ የምናየው ካሜራ ላይ ነው አይደል እንዴ ሀይምጌ ደግሞ ወይ ፕራንክ ካልሆነ ዝም ብላ አይደለም። ምናልባት እኔ ደጋግም የምናገረው ነገር ብሩኬ በማያውቀው መንገድ ምናምን የተቀናበረበት ነገር ሊኖር ይችላል። እንዴ እመኑ እንጂ ስሙ እንጂ ሊኖር ይችላል። ምክንያቱም እኛ ብሩኬን ከሴት ጋር ስናየው ለምን ብለን ስንቆጣ ምን አገባሽ እስር ቤት ፍቅር ስር ነው ወይ ትዳር ስር ነው ወይ ምን ስር ነው ወይ እያላችሁ እኛን እየመጣችሁ እርግጫ፣ እኛን እየመጣችሁ ስድብ። ግን እሳ እኛ ከብሩኬን ከሴት ጋር ለማየት ወይም ቅናት ወይም ደግሞ ከብሩኬን ከሀይሚ ነጥቀው እንዳይወስዱት ወይ ምናምን አይደለም። እንደዚህ ይሄንን ፈርተን ነበር፣ ይሄንን ፈርተን ነበር አያችሁ። በመሃላቸው ክፍተት ይፈጠራል። ሀይሚና ብሩኬ መሀል ክፍተት ይፈጠራል፣ ችግር ይፈጠራል። ምክንያቱም ሴቶቹ የአሁን ዘመን ሴት አገር አሰዳቢ፣ ቤተሰብ አሰዳቢ፣ ሴት አስረካሽ ነው። ሴቶቹ ሆነዋል ሆነናል። በቃ ለዛ ነው ብሩኬ ከሴት ስር አትው ተፍተ ብዙ ጊዜ እኔ እግዚአብሔርን ነው የምላችሁ፣ ይቅርታ አርጎልኛ ይህን ንግግር። በምን ብሩኬ ሴት ላይክ ሲያደርግ እራሱ አልወድም እናደዳለሁ። ብዙ ጊዜ ኢንስታግራም ላይ ራሱ የሆነ ሴቶችን ምናምን ላይክ ሲያደርግ እናደዳለሁ። ለምን እኔ ብሩኬን እኮ በቪዲዮ ነው ማቀው ሃይሚንም ብሩኬን እኔ በአንድ አይኔ ነው የማያቸው። መብርሃም ምስክሬ ናት። በቃ እኔ አላማ ያቅዴ እነሱ አንድ ሆነው ረጅም አመት እንዲኖሩልኝ ነው። እነዛ አራት ልጆች ከአሁን በፊትም የብሩኬና ሃይሚን መጨረሻ ከእሳ ላይ ከሚዲያ አልጠፋም ብዬ ቃል ገብቼ ነበረ። እግዚአብሔር ካልቀደመኝና ካልሞቱ ማለት ነው። እና ምን ለማለት ፈልጌ ነው? የእነሱን አንድነት ስለምፈልግ ነው። ከሴት ጋር ተው ብሩኬ፣ ምን ታረጋለ? የሴት ጓደኛ ይቅርብህ እያልኩ የምናገረው መታችሁኛ፣ እርግጫ፣ ስድብ፣ መዘቅዘቅ ወስዳችሁ እዛ ይሄው በሉ። አሁን አሁን ደግሞ የሆነ ነገር ሊኖር ይችላል ስንል፣ ደግሞ ያዙን ልቃቁ ነው እንዴ? ማንም ሰው በወጣትነቱ እንኳን አይደለም በወጣትነቱ አርጅቶ ራሱም ይሳሳት ሰው አለ። አርጅቶ ራሱም ማያርፍ ወንድ አለ በአሁን ሰዓት። ስለዚህ ህይወቷን የምታውቀው ሀይሜ ናት። እዚህ ጋር እየተናገርኩ ያለሁት ነገር ቪዲዮ ላይ ትኩረት ብትሰጡ ምን ያህል ትምህርት እንዳለው እንደዚህ ሊሆን ይችላል። አጠገባችን ያለው ሰው በጭራሽ ሌላ ሰው ሆኖ ልናገኘው እንችላለን። እንዲሁም ደግሞ ምናልባት ብሩኬ ብሩኬ በማያውቀው ነገር በተቀነባበረ ነገር በዙሪያችን በአካባቢያችን እንደዚህ አይነት ነገር ካለ እንድንነቃ፣ እንድንማር ቶሎ ብለን እንዳንፈርድ፣ ወይም ደግሞ ነገሮችን ረጋ ብለን ቀስ ብለን እንድንነጋገር ቪዲዮ ላይ ትኩረት ብታደርጉ፣ ቪዲዮ ቪዲዮ ትምህርት ሰጪ ነው። ገባችሁ? እያንዳንዱ ፓርት ማለት ነው። ግን እንደው ድብን አድርጎ እሷ ብቻ ናት ጥፋተኛ እሱ ምንም የለበትም ማለት ደግሞ አይቻልም አይቻልም። አይታወቅማ ሰውነና መላእክ እኳ አይደለንም እኛ በየጊዜው ልንሳሳት እንችላለን። በማናቀው ምራ ሰው በማንጠረጥረው ሰው ልንሸወድ እንችላለን ወይም ደግሞ እንደዚሁ አጠገባችን ሰው ያለን ሰው ይጎዳል ብለን ሳናስበውም ደግሞ ልናጠፋ እንችላለን። ስለዚህ ይሄን ያልኩበት ምክንያት ሀይሚ ያለውን ነገር ትናገር አትናገር እሱ ሌላ ጉዳይ ነው። አዎ መናገር አለባት እኔም ይሄን አምናለሁ። ያየችውን ነገር ፍርጥ አድርጋ ለብሩኬ ማሳየት አለባት እውነት ከሆነ ግን፣ እውነት ነው ብዬ አላስብም። እውነት ቢሆን ታሳየው ነበር። ሀይሚንም ጥፋተኛ እንድትባል ያደረጋት ይሄ መደበቋ ነው። አዎ ጥፋተኛም ያስብላታል። ግን ደግሞ እኔ እዚህ ጋር ብሩኬ መላእክ አይደለም ያልኩበት ምክንያት ደግሞ ለአንዳንዶቻችሁ እንደ መላእክ አርጋችሁ ለምታስቡ ሰዎች እና እሷን ለምትሳደቡ እሱን የወደዳችሁ መስላችሁ እሷን ለምዘቀዝቁ ሰዎች ጋር መልእክት ያስተላለፍኩት የሰው ልጅ ሰው ነው፣ በቃ ይሳሳታል። አይታወቅም እርግጠኛ ትሆኑ በሰው እች ላይ ደግሞ እውነት ከሆነ ከመሬት ተነስታ አይደለም፣ እንደዚህ ልትሆነ የቻለችው ከመሬት ተነስታ አይደለም። ሴቶች ናችሁ፣ በተለይ ሴት ሆናችሁ ማለት ነው። ሴት ላይ እያመጣችሁ ነገሩን ሁሉ አደፍድፉ፣ ሴት የሆናችሁ ማለት ነው። ሴት ናችሁ፣ ነገጧት። በራሳችሁ ምን እንደሚደርስ አይታወቅም። ብሩኬን በሚዲያ ላይ እንደምናውቀው ከሆነ አሁን እንደዚህ ዓይነት ነገር የሚያደርግ ሰው አይደለም። እኔም በበኩሌ ማለት ነው አይደለም አያደርግም። ግን ደግሞ እርግጠኛ ሆኜ ከካሜራ ያለውን ከካሜራ ጀርባ ያለውን ደግሞ አብሮት ያለው የሚኖረው ህይወቱን ነው የሚያውቀው እንጂ እኔ እርግጠኛ ሆኝ በዛ ሰው ልናገር አልችልም። እዚጋ ሆኝ እውነቱን ሀቂቃውን ስንነጋገር ማለት ነው ምንም ማድረግ አይቻልም። እውነት እውነት ነው፣ መጋፈጥ ነው። እሷና እሱ ፈጣሪ ብቻ ናቸው የሚያውቁት ምክንያቱም ከእለት እለት፣ ከሳሳ ከደቂቃ ደቂቃ አብረው የሚያሳልፉት እነሱ ናቸው። ጊዜውን ሶ የሚተዋወቁት እነሱ ናቸው። እኛ ከሩቅ ከሆነን ለመፍረድ የሚያስችለን ነገር የለም።